ሰላም! የቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል ማለት ነው። የብዙዎቻችሁ ጥያቄው ነው። እንደዚሁም በአለፈው ቪዲዮችን ሰርቼ ቀለል ላርግት፣ ያስረዳን መች ነው ዩኒቨርሲቲ ሪሚዲያል የምንጠራው፣ 2018 ሪሚዲያል ዩኒቨርሲቲ ፕሮግራም መች ነው የምንጠራው፣ ከተጠራንም በኋላም መች ነው ወደ ዩኒቨርሲቲ የምንገባው፣ ቀለል ላርግት አስረዳን ባላችሁ፣ ዛሬ በአዲስ ቪዲዮ ተመልሼላችኋለሁ ማለት ነው። ዛሬ መች ነው ወደ ዩኒቨርሲቲ ልንገባ የምንችለው፣ እንደዚሁም መች ነው ጥሪ ዩኒቨርሲቲ የሚሆነውም በዚህ ቪዲዮ ምና ይሆናል ማለት ነው። ግን ከዛ በፊት ለዚህ ቻናል ሁላችሁም አዲስ ከሆናችሁ አዲስ ኢንፎርሜሽኖችን በጥቂት ጊዜዎች ማለት ነው በፋስት አድርገት እናደርሳችኋለሁ ማለት ነው። እንደዚሁም ይሄ ቪዲዮ ፕሊስ ለአገር ለብዙ ሰው ጊዜ ማይደርስ ይሄ ኢንፎርሜሽን የማያገኙ አሉ ማለት ነው። ልነሱ ጋር እንዲደርስ ብላችሁ ይህን ቪዲዮ ላይክ ማድረግ እንዳረሱ ማለት ነው። ብዙም ሳንቆይ ወደ ቪዲዮ እንጀምሮ እስቲ ብዙዎቻችሁም ኤግዛክት ሊቀኑን የ2018 ሪሚዲያል ፕሮግራም ያለፈው ቪዲዮ ሰርቼ ነበር። ኤግዛክት ቀኑን ንገሩን ነው የምትሉት። ግን ምን መሰላችሁ፣ ሪሚዲያል ፕሮግራም 2018 እንደሚታወቀው የ2017 ሪሚዲያል ፕሮግራም አንጻር ካየነው ማለት ነው ለምሳሌ ቀለል አድርጌ ላስረዳችሁ። የ2017 የሪሚዲያል ፕሮግራም ለምሳሌ ዩኒቨርሲቲ ጥሪ የተጀመረው ማለት ነው ህዳር 11 ማለት ነው ህዳር 11 እንደተጀመረ ይታወቃል ማለት ነው። እንደዚሁም አንዳንድ ዩኒቨርሲቲ ቆይቶ የጠሩ አሉ ማለት ነው። እስከ የካቲት የሄደ አለ ማለት ነው። ዩኒቨርሲቲዎች ማለት ነው፣ ቆይቶ የጠሩ ማለት ነው። ግን ዘንድሮ ለየት የሚያደርገው ምን መሰላችሁ? ዘንድሮ ለየት የሚያደርጉ ብዙ ነገራቶች አሉ። ስፔሻሊ ትምህርት ሚኒስቴር ካላንደር ያወጣ ለማለት ነው ትምህርት መስከረም ጀምሮ ሰኔ ማለቅ እንዳለበት። ከዚህ አንጻር ማየት የምችሉት ምን ነገር ነው ቀረብ እንደሚል ከያለፈው አንጻር ይቆያል የምትሉ ከሆነ አይቆይም፣ አይቆይም ማለት ነው። ግን ሁሉም ዩኒቨርሲቲ እኩል አይጠሩም። ይሄን እንድትረዱልኝ ገብታችሁ ኮሜንት ላይ ኔጌቲቭ ኮሜንት ለመጻፍ ከመቸኮሉ ቪዲዮውን ሙሉ አንደርስታንድ ብታረጉት እኔ ልንገራችሁ። ሪሚዲያል ፕሮግራም ለምሳሌ የዘንድሮውን እስቲ ቀለል አድርጌ ላስረዳችሁ። የዘንድሮ 2018 ሪሚዲያል ፕሮግራም መች ይጠራል? መች ነው ይጠራልካል ለምሳሌ ዛሬ ጥቅምት ሀያ አራት ነው ማለት ነው። ቢበዛ ቢበዛ እስከ አስር ቀናቶች ውስጥ ትጠራላችሁ ማለት ነው። አይሆፕ እስከ አስር ቀናቶች ውስጥ ትጠራላችሁ ከበዛ ማለት ነው። ከበዛ እስከ አስራ ሁለት አስራ ሦስት ቀናቶች ቢሆኑ ማለት ነው። ጥሪው ወደ ዩኒቨርሲቲው የምትገቡት ደግሞ እንደ ዩኒቨርሲቲው ፕሪፓሬሽን፣ ሪሚዲያል ፕሮግራም የሚያዘጋጀው ዩኒቨርሲቲ ፕሪፓሬሽን ዲፔንድ ይሆናል ማለት ነው። ይሄን ተረዱን። ግን የምትጠሩት እስከ አስር ቀናቶች እስከ አስር ቀናት ቀናቶች በኋላ ማለት ነው። ከዚህ ማለት ነው ከዚህ ቀን ጀምሮ ከጥቅምት 24 እስከዚህ ከ10 ቀናቶች በኋላ ምትጠሩ ይሆናል ማለት ነው። ከዛም በታች ሊሆን ይችላል። ከዚህ ትጠራላችሁ። ከዛም በኋላ ዩኒቨርሲቲ የምትገቡት ደግሞ እንደ ዩኒቨርሲቲዎች ፕሪፓሬሽን ይታያል ማለት ነው። አንዳንድ ዩኒቨርሲቲ ቶሎ ብሎ ይጠራል። አንዳንድ ዩኒቨርሲቲ ቆይቶ ይጠራል ማለት ነው። የነሱ ፕሪፓሬሽን በጣም ወሳኝ ወሳኝ ወሳኝ ነው ማለት ነው። ይሄን ተረታችሁን፣ ኮሜንት ላይ ሐሳባችሁን እንድትሰጡኝ ይፈልጋለሁ። ለዚህ እኮ ነው እኔ አጠቃላይ ማለት ነው ያለፈው ቪዲዮ ላይ እንዳስረዳው እንዳስረዷችሁ ዩኒቨርሲቲ ጥሪ የምትደረጉትና እና ዩኒቨርሲቲ የምትገቡት አንድ ላይ አጠቃላይ አድርጌ እስከ ሶስት ሳምንታት ሊፈጅ ይችላል ነው ያልኩት እንጂ ለምሳሌ አንዱ ጥሪው ሶስት ሳምንት ይፈጃል ሳይሆን ጥሪው አስር ቀን ሊሆን ይችላል ዩኒቨርሲቲ የምትገቡት ደግሞ እንደ ሪሚዲያል ዩኒቨርሲቲ የሚያዘጋጁት ፕሪፓሬሽን ይወሰናል ለዚህ ሆን ኤግዛክት ነው ይሄ ማለት ማይቻለው ማለት ነው እና ትምህርት ሚኒስቴር ኦፊሻሊ እስኪያወጣ ድረስ አትጠብቁ ፕሊዝ አሁን እስከ ሶስት ሳምንታት ድረስ አላችሁ እንደዚሁም በቅርብ ጊዜ ትጠራላችሁ ማለት ነው። ዩኒቨርሲቲ እናንተ በዚህ ቀናቶች ዝግጅት ማድረግ አለባችሁ ማለት ነው። በቀጣይ ቪዲዮ ደግሞ ምን እንሰራላችሁ? ይሄ ይሄ እሰራለሁ የምትሉ ከሆነ ኮሜንት ላይ ሀሳባችሁን ስጡ። እንደዚሁም ዩኒቨርሲቲ የተመረጣችሁ ፕሌስመንታችሁን ኮሜንት ላይ ይሄ ኮሜንት ላይ ንገሩኝ ማለት ነው። ጉድ ሆነ ኦር ጥሩ ሆነ ወይ ባህድ ነው፣ ሀሳብን አስተያየት እንሰጣችኋለሁ ማለት ነው ኮሜንት ላይ እንደዚህ አይነት ኮንተንቶች በሌላ ቪዲዮ እንድለቅላችሁ ከፈለጋችሁ አሁን ሰብስክራይብ ማድረግ ትችላላችሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን